ጤና ይስጥልኝ የተወደዳችሁና የተከበራችሁ የምናሉሽ ረታ ኢንተርቴንመንት ተከታታዮቻችን በሙሉ እንዴት ቆያችሁልን? ይህ በየሳምንቱ ወደ እናንተ ይዘን የምንቀርበው የትረካ ሰዓታችን የትረካ ሰዓት ቻናላችንን በቅንነት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ታሪኮቻችን ደግሞ ለሌሎች እንድታጋሩ በትህትናና በፍቅር እየዘየርኩኝ ሆድ ስለ አብሮነታቸው ከልብ አመሰግናለሁ። ያልተነበበው አንባቢ አቶ ነጋሽ ባልቻ ክፍል አርባ ሶስት ቀደም ሲል ከሻለቃ ንጉሴ ጋር የነበረንን እንቅስቃሴ በማሰብ ህዝቡ እምነት ጣለብን እኔ ከሌሎች አንጻር በገንዘብ የደረጀው አልሆነም? በእድሜ ወጣት በሆነም ሰዎች የምለውን ይቀበሉኝ ነበር። የምናገረውን እሺ ብለው ይሰሙኝ ነበር። ስለምነው ሰው በጎ ምላሽ ይሰጠኛል። ህዝቡ ነገሮች ተግባራዊ እየሆኑ እንደሆኑ ያያል። ተሰሚነት እያገኘው መጣው። መኪናም ስለነበረኝ መሐንዲሶችን ይዤ ቡታጀራ ድረስ እንሄዳለን የሰው የኑሮ ሁኔታ በተወሰነ ደረጃም ቢሆን ደህና እየሆነ መጣ። ትንሽ ልጆች ከስር መውጣት ጀመሩ፣ ወደ ንግዱም እየገቡ ሄዱ። ከዚያ የእኛም ስራ እየተቃለለ መጣ። የድልድዩን አሰራር በተመለከተ ከኔ ጋር አብሮኝ የሚሰሩ የአጎቴ ልጆች ነበሩ። እነርሱ በጣም ይረዱኝ ነበር። አሰፋና መቻል ይባላሉ። የሚያስፈልገውን ገንዘብ እየሰበሰብን በነበርንበት ወቅት እነዚህ ልጆች በኢኮኖሚ ጥሩ አቋም ላይ ደርሰው ነበር። ለአባታችሁ መታሰቢያ ይሆን ዘንድ ድልድዩን እናንተ ብታሰሩ ጥሩ ነው አልኳቸው። በስድስት ሺህ ብር ሊሰራ የነበረ የድልድዩ ዋጋ ስልሳ ሺህ ደርሷል። ይህንን ብትሰሩ ተጠቃሚ ትሆናላችሁ፣ ካልሆነ ግን ከፍተኛ ገንዘብ ነው የምንጭንባችሁ። ያ ሳይሆን ለአባታችሁ ስትሉ ድልድዩ ብታሰሩ የምታሰሩ ይሻላል። በአምሳ ሺህ ብር አልተዋችሁም፣ ብዙ ነው የማስከፍላችሁ አልኳቸው። ወይም ያን ጊዜ ትልቅ የሚከፈለው ሀምሳ ሺህ ብር ነበር። እናስብበት ብለው ካሰቡበት በኋላ ውሳኔያቸውን ታሳወቁ። በአባታችን ስም እናሰራዋለን አሉ። ሰው ሁሉ በውሳኔያቸው ተደሰተ። ከዚያ በኋላ እነርሱ ይህን ካደረጉ እናንተም ይህን ማድረግ ትችላላችሁ እያልኩ መቀስቀሻ ሆነኝ። ከዚያ በኋላ ሰው በደንብ ባወጣ እነርሱም በቃላቸው መሰረት ድልድዩን ሰርተው አስረከቡ። ድልድይ ሲባል በወቅቱ በጣም ይፈራ ነበር። ከውጪም አንጻር ቀላል አልነበረም እና መንገዱን አውራ ጎዳና መሳሪያ ይሰጣል። እኛ ነዳጁን እንሞላለን። እንደዚያ እያደረግን ግን ይሰራል ተብሎ የማይታሰብ ቦታ ላይ ሰራ ነው። አቶ ነጋሽ ከተማ ተወልዶ ወደ ገጠር መግባቱ ምንም እንኳን የከተማውን ሕዝብ አኗኗር ከገጠሩ የነበረው ልዩነት እንብዛም የሰፋ ነው ባይባልም የተወሰነ ቢሆን የነበረው ልዩነት የሕዝቡ በከፍተኛ ሁኔታ መጎሳቆል ጥልቅ ሕመም ፈጥሮበት ነበር። መጀመሪያ ላይ ከነበሩት የልማት ስራ ኮሚቴ አባላት መካከል ቀደም ብለን እንዳየ ነው። ሁለቱ ሻለቆች ወይም ሻለቃ ካሳይት ቱጂና ሻለቃ ንጉሴ በተለያየ ምክንያት በሞትና በእስራት ምክንያት ከኮሚቴው አባልነት ሲለዩ አቶ ካሳ እርከታ፣ አቶ ነጋሽ ባልቻ ኮሚቴውን አማልተው ስራውን ለመቀጠል ቻሉ። በመሆኑም አቶ ካሳ እርከታ፣ አቶ ነጋሽ ባልቻ፣ አቶ መቻል እርከታ፣ አቶ መቻል አርጋው፣ አቶ ወልዴ ላቀው፣ አቶ አሰፋ አርጋው አቶ መኮንን ገብሬ፣ አቶ ካሳውን ኬረታና በብዙዎች ዘንድ የተመሰገኑ እንደሆኑ የሚነገርላቸው ሲስተር አበራሽ ጎዳና የተጀመረው ስራ አጠናክረው ቀጠሉ። አቶ ካሳ እርከታ እንዳየነው የሊቀመንበርነቱ ስራ ነጋሽ እንዲረከባቸው የግድ በማለታቸው ነጋሽ ኃላፊነቱን በጸጋ ተቀብሎ ከሌሎች የኮሚቴ አባላትና የአካባቢው ህዝብ ጋር በመሆን ከፍ ያለ የልማት ስራ ሰርቷል። ስራው ምንም የልማት ስራ ቢሆንም ብዙዎች እንደሚደግፉት ቢታመንም አቶ ካሳ አቶ በላይ ካሳ እንደሚከተለው በዝርዝር እንደሚነግረን በደርግ ጊዜ ከፍ ያለ ችግር ገጥሞ ነበር። እውነት ለመናገር አሁን ማህበረሰቡ ያገኘው እድል ያገኛል የሚል እምነት አልነበረኝ። የልማቱ ውጤቶች የተገኙት አልጋ በአልጋ በሆነ መንገድም አይደለም። ብዙ ተግዳሮቶችን አልፈው ለውጤት የበቁት በተለይም አቶ ነጋሽና አባቴ የአቶ ካሳ የእርከታ እስከ ሕይወት መስዋዕትነት የሚጠይቁ መሰናክሎችን ለማለፍ ተገደው ነበር። አንዳንድ ጊዜ እንዳለመታደል ከባድ ችግር የለም። የገንዘብ ድህነት ብዙም አስቸጋሪ ነው ብዬ አልወስድም፣ በትግል ይቀረፋልና ያስተዳደግ ወይም ያስተሳሰብ ድህነት ግን ለመቅረፍ በጣም የሚያስቸግር ከችግሮች ሁሉ የበረታ ችግር። ይህ ችግር የተጠናወታቸው ሰዎች የመንገዱ፣ የጤና ጣቢያው፣ የትምህርት ቤቱ ስራ እንዳይሳካ በወቅቱ ብዙ ችግር ፈጥሮ ነበር። ከደርግ ወደ ስልጣን መምጣት በኋላ እንደ ብዙዎቹ የቀበሌ ማህበራት ሊቀመናብርት ሁሉ በወቅቱ የአካባቢው ሊቀመንበር የነበረው ግለሰብ እንዲሁም ቡታጀራ የነበሩ ባለስልጣናት የልማት ስራውን ለማስተጓጎል ብዙ እንቅፋቶችን ይፈጥሩ ነበር። በአቶ ነጋሽ እና በአባቴ አቶ ካሳ እርከታ ላይ ግድያ ለመፈጸም ሙከራዎችም ተደርጎ ነበር። አቶ ነጋሽ ላይ አማኑኤል ቤተክርስቲያን አካባቢ አጂፕ ማዞሪያ ከአንድም ሁለት ጊዜ ለመግደል ጥረት ተደርጓል። ወደ ሀገር ቤት ገብተው መስቀልን እያከበሩ በነበሩበት ወቅት እንደ ወንጀለኛ እያደኑ ሊገድሏቸው በሚከታተሏቸው ወቅት አቶ ካሳ ወደ ዳሙ ገነት በመሸሽ ያመለጠ ሲሆን አቶ ነጋሽ ደግሞ ሰዎች እንዲያምልጥ በጠቆሙት መሰረት ከሌሊቱ ስድስት ሰዓት ተነስቶ በሌሊት መኪና እየነዳ አዲስ አበባ ገብቶ ማደር ሊተርፍ ችሏል። አቶ ካሳን በሌሊት በሁለት ሰዎች ታጅቦ እንዲሁ በሌሊት ነው ያመለጠው። ነገር ግን ለልማት ድጋፍ ሲያደርግ የነበረው ከነ አቶ ነጋሽ ጋር ትብብር ሲያደርግ የነበረው አቶ ወልደ ገብርኤል አልከታ ገደለው። የተከፈለው መስዋዕትነት ለብዙዎች አሁን ላይ ቀላል ሊመስል ይችላል። ነገር ግን ፈተናው በጣም ከባድ ነበር። አቶ ነጋሽ ሁለንተናው ሰጥቶ የልማት ስራውን ባይመራው ኖሮ የደረሰበት ደረጃ ላይ ማድረስ በጣም ከባድ ይሆን ነበር። ከቀበሌ ገበሬ ማህበር በተጨማሪ ከሌሎች ወገኖችም የተጋረጡባቸውን ችግሮች ማለፍ በጣም ከባድ ነበር። እግዚአብሔር አግዞት ሊወጣው ይችላል። አሁን እኔ የእርሱን አርአያ ተከትዬ ለመስራት እየሞከርኩ ነው። የእርሱን አርአያነትና የእርሱን ፈለግ ተከትዬ ለመስራት ከፍ ያለ ፍላጎት አለ። የአቶ ነጋሽ ጫማ መሙላት ግን በጣም ከባድ መሆኑ በሁሉም ዘንድ የታመነ ነው። ያን ያህል ትልቅ ሰው ነው። ብዙዎች ከእኔ በታችም ያሉ አርአያነቱን የሚ ይከተሏል እጎ ተጽዕኖ እጅግ ከፍ ያለ ነው ይለናል ፀሐፊያችን አንዱ አለም አራጌ ያልተነበበው አንባቢ አቶ ነጋሽ ባልቻ መጽሐፉ ላይ እንግዲህ ለዛሬ ያዘጋጀንላችሁ ይሄን ይመስል ነበር በቀጣይ ቀጣዩን ክፍል ይዘን እስክንገናኝ ድረስ ቸርቆዩልን እያልን ለቻናላችን እንግዳ የሆናችሁ ሰብስክራይብ ነባሮቹ ላይክ ሼር ያደረጋችሁ የጀግኖቻችንን ታሪክ ለሌሎች አጋሩልን፤ የዕለቱ መልእክታችን ነው።